አሁንም ተንኮሏን እንደቀጠለች ነው። ብሩክና ሞገስ ላይ የለመደችውን በተለይ ሞገስ ላይ የለመደችውን ማጭበርበር ዝና ላይ ደግማዋለች። ጉዷን የፈላው ዝና እንግዲህ ስልኩን ከኪሱ አውታ ፓስወርድ ጠፍቶባት፣ በአይን አሻራ ልከፍ ስትል እጅ ከፈንጅ ተይዛለች። በጣም ትልቅ ከባድ የሆነ ነገር ውስጥ ገብታለች ማለት ነው። በባለፈው ሲጥ አድርጎ አንቋስ ነበረ። ያም አላበቃ ብሎ ደግሞ ዛሬ ጨራሽ ስልኩን ከኪሱ ወስዳ በአይኑ አሻራ ልከፍት ስትል እጅግ ከፈኝታ ይዛለች። አበቃላት፣ በቃ መሀሪ አበቃላት። ሉላና ሞገስ እንግዲህ ፍቅራቸውን እንደገና እያደሱ ይገኛሉ ያው ያልኖሩትን ፍቅር አሁን ላይ እየኖሩት ይገኛሉ። ው በኬክ እየተቀባቡ ይገኛሉ ከዳጣ ጋም አንድ ላይ ሆነው ማለት ነው። ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ነባሮችም ስለምታበረታቱኝ አመሰግናለሁ። ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ ተከታተሉ። ተወዳጁ ድራማ እንግዲህ ምሳሌን ቀጣዩን ክፍል ወደ እናንተ እዥ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ መሀሌት የዝናን ስልክ ከኪሱ አውጥታ በአይን አሻራ ለመክፈት ስትታገል ተይዛለይ ማለት ነው። ዝና እንግዲህ ሰክሮ ነበር የተኛው። ከተኛበት በእርግጎ ተነስቷልና ተነስቶ በስመ አብ ብሎ ነው ያማተበው። ድፍረቷ ግን በጣም የሌለ ነው ማህሌት ማለት ነው። ይሄ ምክርም እንግዲህ ከኤፍራታ እየተነሳ ነው እንደዚህ ልታደርግ የቻለችው መረጃዎችን ምን እንደሚሰራ ከስልኩ ላይ ለማየት ሞክሪ ብላ እንግዲህ እየመከረቻት እሷ ናት ማለት ነው ኤፍራታ እንግዲህ ማሀሌት ጋር እየደወለችው አምስት ሰዓት ሆነ፣ መሀሌት እስካሁን እንዴት አልገባችም በማለት ነበር የደወለችው። ስደውል እንግዲህ እሷ የነበረችው ከዝና ጋ ነው። ዝና እንግዲህ ዛሬ በጣም መሰክር ብሎ እንግዳ ነሽ የኔ እንግዳ በመስኮት ገብተሽ አረፍ በይ ጓዳ እያለ ይገኛል ማለት ነው። ዝና ዝና በቃ ዛሬ ተስፋ ቆርጦ መለኪያ ጠርሙስ ስር እየተደበቀ ይገኛል እና በብዙ ነገር ዝና ላይ እየተሸነፈ ነው ያለው። ብሩክ መታው፣ የብሩክ ወንድም መታው፣ ሉላ ራሷ መታችው። ዝና የራሱ እያለ በቃ በብዙ ነገር እየተሸነፍኩኝ ነው፣ እንደዚህ ሆኜ መሞት የለብኝም፣ እንደዚህ ሆኜ መጎዳት የለብኝም፣ አንበሳ ሆኜ ብሞት ነው የሚሻለው እያለ እየተጸጸተ ይገኛል። ለብዙ ነገር አቅጅ ያልሰጠውኝ ብዙ ነገር የማያመልጠኝ እንዴት የገዛ ሚስቴን ግን ወደ ራሴ መመለስ ያቅተኛል? በማለት እንግዲህ ዝናብ በጣም ቁጭ ብሎ በቁጭትና በጸጸት ላይ ይገኛል ማለት ነው። አለቃችሁም መድብል፣ አንተን ብትሆን እጅህን ታገኛለህ፣ ዋጋህን ታገኛለህ። ሉ ላንቺን ብትሆኚ እጅ ብቻ አንዴ ግብ እንጂ አለቅሽም፣ ምን እንደማረግች ታውቂያለሽ ይሄ ሞገስ ሚስቴን ጠደብቆ ቀር ማለት ነው። በቃ አለቃችሁም እያለ ብቻውን እየፎከረ እየተጸጸተ ወይኔኔ ዝና፣ ወይኔኔ ዝና፣ ወይኔኔ ዝና የአበበ ደንበሳ ልጅ እያለ ይገኛል። ግን ያው ቁጭ ብሎ ነው የሚፎከረው። እስካሁን ሉላን ማግኘት አልቻለም። ሎላ እንግዲህ ኬክ ናፍቆኛል በማለት ሞገስን ይዛ ወጣ። ከሞገስ ጋር የቆንጆዬ ሆና ያው ዝንጥ ምናምን ብላ ፏ ብላ እንደዚህ ቢያያት ዝና እኔ በቃ በንዴት እና በቅናት ራሱን ሁላ ነው የሚያጠፋ ያው የሚመስለኝ። ምክንያቱም ዝና ጋር ሆና አንድ ቀንም እንኳን ደስተኛውን አታውቅም ማለት ነው። አስር አመት ሙሉ እሱ ጋር ስትቀመጥ ሀዘንተኛ መስላ ጥቁር ለብሳ ፊቱ አንድ ቀን ፍክት ሳይል፣ ያው እንግዲህ ከሞገስ ጋር ስትሆን ግን ፍክትፏ ብላ እዚህ ጋር ያላችሁ እንደምትመለከቷት ቆንጅዬ የሆነ ዝንጥ ምናምን ብላ በቃ ከሞገስ ጋር እሽኮሎሌ እየለች ትገኛለች። በቃ ሰው እኮ ከሚወደው ሰው ጋር እስከሆነ ምንም በቃ ባይኖርም ደስተኛ ነው የሚሆነው እና የሰው ልጅ ፍቅር ነው ማስቀደም ያለበት። እሷው ላይ ከምትወደው ሰው ጋር ስላለች በጣም ደስተኛ ናት ማለት ነው። ዝና ግን በጸጸት ነው የሚገኘው። በጣም ተጸጽቷል። ምን ማድረግ ይሻለኛል እያለ ነው። መሀሌት እንግዲህ ወደሱ መታ ነበረ ያው እንደምታወቀው። እሱ ግን ዛሬ ሰክሯል ማለት ነው። ሰክሮ ነው የጠበቃት። ከመስከሩ የተነሳ እንግዲህ መሀሌትን ቆንጆ ነች ዛሬ አምሮብሻል እያለት ይገኛል። በፊት እንግዲህ እሷ እንደዛ ዝንጥ ብላ እሱን ለማማለል ቤቱ ድረስ እንኳን ሂዳ ነበር እና ያኔ ግን ምንም እንኳን ብሏት የማያውቀው ዛሬ ያው በስካር መንፈስ ስለሆነ በጣም አምሮብሻል፣ ድምቅ ብለሻል፣ ቆንጆ ሆነሻል እያለ እንግዲህ መሀሌትን እንትን እያለ እያሞጋገሰ ነበር ማለት ነው። ነው አይደለ? ብዙ ሰው እንደዛ ብሎኛል። አዎ አምሮብኛል። በመንገድ ላይ ብዙ ሰው እንደዛ እያለኝ ነበር ስትል ማን ነው ደግሞ እንደዛ የሚልሽ ማን አባቱ ነው እንደዛ የሚልሽ እያለ እንግዲህ የሚቀና ሰው መስሎ እየተናገረ ነበረ አይዝና አይዝና አይዝና በቃ ወደቀ ማለት ነው ወደቀ አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደተባለው ዝና በቃ እንደዛ ነው የሆነው እዚህ ጋር እንደምትመለከቱት እንግዲህ በጣም እየጠጣ ይገኛል እሱ ያቺ ሉላ ከአንቺም ባልሽን እርሺ፣ እኔም ሉላ ልርሳ፣ በቃ ከዛ በኋላ እኔና አንቺ አንድ ላይ እንሆን እያለ ሁላ ነው የሚገኘው። መሀል ደግሞ ይሄንን ነው የምትፈልገው እና በጣም የምትፈልገው ነገር ነው። ቢሳካላት አቤትክ ነው አይደለ? ወይም የምናድረው ዛሬ ስትለው፣ መኪና ይዘካለ ስትለው፣ እንግዲህ መኪና አልያዝኩኝም፣ መኪና መንዳት አስጠልቶኛል፣ በራይድ ነው የሚሄደው። እስኪ ሹፌር ፈልግልኝ እያላት ይገኛል። እንደምታዩት ው ዚህ ጋር ጥንብዝ ብሏል። በቃ እሷ ግን በደስታ በቃ ሁሌም ስከር፣ ሁሌም እንደዚህ ጠጣ፣ እንደዚህ እኔን ቆንጆ አድርጎ ስከር ካሳየግ ሁሌም ጠጣ እያለችው ትገኛለኝ። መሀሊት ምክሯን አያቸዋ እሷም የራሷን የምትፈልገውን ነገር ማድረግ ስለምትፈልግ ነው ማለት ነው። ብሩክ ምን ላይ ደረሰ? ብሩክ አልተገኘም ወይ ስትለው፣ አንቺ ግን ብሩክ ብሩክ የምትይው ብሩክን ትወጅዋለሽ እንዴ እያለ ይጠይቃታል። ኧረ እኔ ብሩክን አልወደውም ያው እንዲሁ ዝም ብዬ የጠየኩት እንጂ ብሩክን እንዴት ወደዋለሁ። አይ ብሩክ ብሩክ ትያለሽ ሁልጊዜ፣ ትወጅዋለሽ እንዴ አሁንም ታፈቅሪዋለሽ እያላት ነው የሚገኘውና ከፈለግሽ፣ ምን ነው ወንድሙ መጥቶልሻል፣ ወንድሙን ሄደሽ አግቢው እያለት ነው የሚገኘው እና ግን በዚህ መሀል ነበረ እንግዲህ ስክር ብሎ እዚሁ ነው የምናድረው ዛሬ የትም መሄድ የለም ብሏት እንግዲህ አንድ መኝታ ክላስ ውስጥ ተገኝተዋል ሁለቱ። ያው እሱ ግን በስካር ልቡ ተኝቶ ነበረ። እሷም ከጎኑ ቁጭ ብላ እየተመለከተችው ነበረ። ግን በቃ ራሱን ጥሎ ነው የተኛው እና በዚህ መሀል ነበረ እንግዲህ ኤፍራታ የደወለችው ለመሀል የትም እስካሁን ድረስ አመሸች ለምን አትገባም በሚለው እና ማህሌት የመከረቻት ምክር እንግዲህ ምን እንደሚሰራ መረጃ አጣሪ ነው ያለቻት ማህሌት። መረጃ ካጣራች እንግዲህ ኤፍራት አሁን ላይ ከመድብልና ከዳጣ ጋር መስራት ፈልጋለች። ገንዘብ ተቀብላለች። መረጃ ከማህሌት ተቀብለሽ ቤቱ እንዴት እንዳልተሸጠ ዝና፣ በምን ምክንያት ይህንን እንዳወቀ፣ ይህንን ጉዳይ አጣርተሽ ንገሪን ብሎ እንግዲህ የብሩክ ወንድም መድብል እንደምታውቁት የብሩክን ነገር ለማጣራት ብሩክ ስላልተገኘ ገንዘብ ሰጥቷታል። በዚህ ደግሞ ኤፍራታ ተስማምታለኝ ማለት ነው። ስለ ብሩክ ምን ብሎ ሻል እስኪ ንገሪኝ? ብዙ ጉድ አለ ብሎኛል ያለቻት ግን፣ ያው እንድትመናገር አልፈለገችም። ስለ ብሩክ ምን ጉድ ነው ያለው? እስኪ እባክሽ ንገሪኝ፣ በእናትሽ ንገሪኝ እያለቻት ነበረ። ኤፍራታ ና ኤፍራታ እንግዲህ አሁን ላይ ገንዘብ ስለተቀበለች ግዴታ መረጃ ከመሀል ተቀብላ ለነ መድብል ማቀበል አለባት። ቀጣይ ገንዘብ የሚሰጠሻል ስለተባለች እሷም አሁን ላይ የራሷን ቢዝነስ እየሰራ ላይ ትገኛለች ከእህቷ ላይ ወሬ እየለቀመች እንግዲህ፣ ደግነቱ ግን እህቷ የሚገርማችሁ ትጠነቀቃለች፣ ብዙም አትተማመንባትም ማለት ነው። ማህሌት ሙሉ ለሙሉ ወሬ አትነግራትም ላይ ፍራታ ምክንያቱም ሚስጥር ታባክናለች ብላ ስለምትፈራ ይሆን የሆነ የተወሰነ ፓርት ነው የምትነግራት እንጂ እንደዛ ሙሉ ሙሉን አትነግራትም። ትፈራለች ግን አሁን ላይ እሷ ያው ሚስጥር ካገኘች ቶሎ ብላ ነው ለነ ለብሩክ ወንድም የምንነግረው መሀሌት እንደነገረችው፣ መሀሌት ቤቱ አልተሸጠም ብላ እንደነገረቻት እንደዚሁም ደግሞ ለመሀሌት ደግሞ ዝና እንደሆነ እየነገራት ይህን ሁሉ ለመድብል ነግራ ላይ ማለት ነው። ስለዚህ አሁን ላይ መድብል በደንብ እያጣራ ይገኛል። የዝናን ስልክ ከፍታ የሆነ መረጃ ብታገኝ በጣም አሪፍ ነበር ግን ያው ስልኩ ፓስወርዱ ሊከፈትላት አልቻለም። ለምን ስልክ የነካሽ? እንግዲህ ያው ከስካሉ ሲነቃ አሁን ላይ ምን ሊሰራ እዚህ መጣው? እንዴት እዚህ መጣን? ምናምን ብሎ መሳደቡ ራሱ የማይቀር ነው። ኔ እሱን ፓርት ነው እንዲሁም ማየት የምፈልገውና ደንግጦ ተነስቶ ተፋጠው ነው ቁጭ ያሉት። እሱ ምናልባትም ማህሌት እንዴት ኔጋ ሆነች? ከማሌት ጋር አንድ ክላስ እንዴት ሆን ብሎ የደነገጠ ይመስለኛል። እሷ ግን ያው የደነገጠችበት ምክንያት ስልኩን ከኪሱ አውጥታ ባይና አሻራ ልትከፍት ስትል ነው የነቀባት ማለት ነው። ያያት ይሄ በጣም ከባድ ነው። ሬቨነስ ነው ማለት ነው። እና ቀጣዩ ምን ይሆናል የሚለውን እስኪ እናንተን ሀሳብና አስተያየት ስጡን። የሉላ ደስታ የሚያስደስታችሁ ግን እነሱ ሉላ እንደዚህ ፍክክት በጣም ደስ ይለኛል። ዳታ መጥበስ አምሮኛል ይያለሽ ነው። ቤተሰብ ምን ትላላችሁ? ትጥበስ እንዴ? ገና አይደለችም ደስ ትላላችሁ፣ መጥበስ አምሮኛል እያለች ነው የምትገኘውና እንዲሁም በጣም አስቃኛለች። ገንዘብ ሄደሽ አውጪ ከኤቲኤም ካልበቃ ትባላለች ሉላ እንግዲህ። እኔ ጋ ስድስት መቶ አለ ትላለች። ሞገስም ሞገስም እኔ ጋ ሁለት መቶ አለላል ዳጣ እኔ ጋማ አምስት አለ ትላለች፣ ማለት ነው አንቺ ጋማ አምስት መቶ ካለ እንዲህ እንዲሁም ይበቃል ማለት ነው ይላታል። ኧረ ዝም ብላ አምስት ብሎ ነው ያልኩት ብላለች። በጣም ፈታን ያረገችኝ እና የልጅ ነገር በጣም ነው ፈታ የሚያደርገው። ቅድስት እንግዲህ አሁንም በጣም ጭንቀት ላይ ነው ያለችው። የብሎክ ቲሸርት የሆነ ደሜ ነካ ቤት ተገኝቷል። ምንድን ነው እያለችም ተጨንቃለች። ብሎክ ባለመምጣቱም በጣም ተጨንቃለች። ከጭንቀቷ የተነሳ እንግዲህ መድብል እሱ መኝታ ቤት ነበር፣ እዛ ሜዳ የሆነ ጭንቀቷን እንትን ብላለች እና እኔ ግን ምልሽ ቅድስት እንደው ከብሩክ አንድ ቀንም እንኳን ጎንተል አልደረገችም ከብሩክ ጋር ምንም አይነት ነገር አላሳለፋችሁም እያለ እየመረመረ ይገኛል አረ ጋሼ እንደዛ አይነት ሰው አይደለም ጋሼ ጥሩ ሰው ነው እያለች ነው ቅድስትንማ በቃ እንደው ብሩክ እኮ ፍቅር አስይዞ ጠፋ ግፍ ነው በእውነት ግፍ ነው ግፍ ነው እንደው ልጅቷ ገና ተደስታ እንኳን ሳትጨርስ ይወደኛል ማለት ነው እሱ ምንን ይፈልገኛል ማለት ነው ብላ አስባ እንኳን ሳትጨርስ አረ ብሩክ ግን ምን ውጦት ነው አረ ብሩክ ተመለስ እንዴ እኛ አኛ ራሱ ናፍቀናል እኮ ኦዲየንሶች ማለት ነው፣ የምሳሌ ድራማ ተከታታዮች ብሩክ እናፍቅናልና እኛ እንደዚህ ናፈቅን ደግሞ ቅድስት እንዴ ልናፍቅ ትችላለን የሚለውን ነገር አስቡና፣ በቅድስት ፍቅር ላይ ማን ነው የፍቅር መቀስ የሆነው? ብሩክ ምን ገጥሞት ነው? አሳሳቢ ነው እንግዲህ በጣም ጓጉተናል። የብዙዎቹ ግምት ቅድስትን ሰርፕራይዝ ሊያደርግ ነው ይባላል። ግን መቼ ነው ሰርፕራይዝ የሚያደርጋት? የግማሾቻችን ደግሞ ያው ልጅቷን ሲያሳክም ገንዘብ ከሌላ ሰው ላይ እንደተቀበለ የሕገወጥ የሆነ ገንዘብ ስለተቀበለ ምናልባት በዛ ምክንያት ታስሮ ይሆናል የሚል ግምት አለን። ቤቱ እንግዲህ እንዳልተሸጠ ተረጋግጧል፣ በምሳሌ ስም እንደሆነ እንደዚሁም ደግሞ ውክልናው ባጎቷ በመድብል ስም እንደሆነ ተን ተጣርቷል ማለት ነው እና፣ ብሮክን ምን ዋጠው ይባላል። በጣም አሳሳቢ ጉዳይ ነው። ሀሳብና ስቴታችሁን እስኪ በኮሜንት ጻፉልን። ለዛሬ እንግዲህ ምሳሌ ድራማ ይዤላችሁ የመጣሁት ይሄን ይመስል ነበር። ቀጣዩ ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱ ቤተሰብ። ያሉናችሁ ቤተሰቡ ኑ አበረታቱን፣ ሼር ላይክ አድርጉ። ከድራማው ምን ተማራችሁ? ድራማው በጣም አስተማሪና ተወዳጅ ድራማ ነው። የማ የማትከታተሉ ካላችሁ ተከታተሉ ማለት ነው። ባይ ባይ፣ ቻው ቻው።